ማማ የሄደሽ አቃጥሪ ሰራሽልኝ አይደል? አረ፣ ፍቅር እኔ እንደዛ ላደረግኩ አጋጣሚ እኮ ሲመጡ ጊዜ አይታዊ ነው። ዝም ባል ታስመስ አሁን ሂጂ። ወዴት ነው መውጣው? ማን ነው ደግሞ እንደዚህ በሩ ነው የሚደበድበው? እንዲ፣ እሺ። እዚህ ምን ትሰራለህ? አሹ በር እየተንኳኳ ነው። ምን ሆነሃል አሹ? ምን ሆነሃል አሹ? ምን እያደረክ ነው አሹ? ቆይ ምን እያደረክ ነው ያለው? ረ መናናቅ፣ ለካ በዚህ ልክ ተናንቀናል። ይሄ ፊትሽን ከዚህ አካባቢ አርቂልኝ። እንደዚህ ነው እንደዛ ነው ብሎ ማስረዳት በጣም ነው የሰለቸኝ። ይልቅ ከጠቀመሽ አንድ ምክር ልንከርሽ፣ አፍ ስላለሽ ብቻ ዝም ብለሽ አታውሪ። ትገመቻለሽ። ደግሞ አንቺ ስላወራሽ በእኔና በአሹ መካከል ምንም የሚፈጠር ለውጥ የለም። ጀግና እስከጋጦ እኔን ነው እንደዚህ ቀና ብላ የምትናገር ስለሮማኔ ስለ ሮማኔ ብቻ እንዳይሆን እንደዚህ ፊት ለፊት የምትናገር በዚህ ድንጋይ በፈለጠ እጄ ፊትሽን ሁለት ቦታ ፈልጨው እዚህ ቲሸርትሽ ላይ እንዳለችው ሴትዮ መልክሽን ሳላደርገው ሂጅ። ከሲ የአዳባትን እነ ዴብ ሲያይ የምን የከተማ ወጣት ይዘሽ መጣሽ ብርሃኔ እያለ እንግዲህ ዱላቸውን እየዘነዘሉ ይገኛሉ ማለት ነው። ሰራተኛዋ አዳይ ክፍል 151 ይዤላችሁ ቀርበ ያለው ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ እያላችሁ በሰላማችሁ ብዝዝት ይበልልኝ ነባሮች ላይ ኮሜንት በመስጠት ሀሳብ አስተያየታችሁ በመግለጽ ቤተሰብ ትሆኑ በአክብሮት እንጠይቃለን። አዲስ ለሆናችሁ ላይክ ሰብስክራይብ በማድረግ አዲስ የድሮን መልእክቷ በመጫ ቤተሰብ እንትሆኑ በአክብሮት በትናንት ንጠይቃለን ውድ ቤተሰቦች ማለት ነው። እንግዲህ ቅምጥልን ኪንጎ ጠፍቶባት እንግዲህ ብሩን የደበደበች ትገኛለች ነ ፍቅር ቤት ማለት ነው። አሹ እረማ ነው በዚህ ሌሊት ማን ነው ማን ነው እያለ እንግዲህ እየወረጠ ይመጣል። ከዛ ሲያያት ቅምጥል እያላት ምን ነው የኔ እናት ምን ነው በዚህ ጠዋት እንደም እንደ ጥሩምባ ነፊ እንደ ከቤት አበረሮች እንዲሁም ዛሬ ተረጋጋ። ኪንጎ አብረን ነው ያደረው? ኧረ የለም። ምነው ቅምጥር፣ ከትላንትና ጀምሮ እንግዲህ ሲደውለትም አያነሳም፣ ቤት አላደረም። እንጃ በእናትህ፣ ቃሹ ይህን ሊሄድ ይችላል። አንቺ ምን አስጨነቀች በዚህ ጠዋት? ራሱ እኮ ተከብሎ ይመጣል። ኧረ ቤትም ሂጅ ነበረ የለም። እሺ፣ በዚህ ጠዋት ወዴት ሄደ ይባላል። አቦ በእናትህ፣ ከእኔ በጣም ግራ ገብቶኛል። ወዴት እንደሄደ ራሱ አላቅም። ምን ደዋጠው፣ ፈጣሪ ነው የሚያውቀው። ካልሆነ አብሬሽን ልሂድ እንዴ እያለ አሹም እንግዲህ ዞር ዞር እያለ ጉድ ኮኖ ምን ይሻላል እያለ፣ አይዞሽ እንግዲህ እያላትም እንግዲህ፣ ፍቅር ትመጣና አንቺ እንግዲህ በዚህ ቆያች ሴት ኮቴ ልሽም እንዴ ካልሆነ እኔ ጠብቃቺ ውስጅና እኔ ገብቼ ልተኛ ይላታል። ስሜያቺ ኪንጎን አይተሽዋል? እኔ እሱ ጠባቂ ና አይደለሁም ላዩውም አልፈልግም ትላለች ፍቅር። ውይ ውይ እያለ አሹ እንግዲህ፣ ውይ ረስቼው፣ እረ ሞት ሲሳል ኪንጎን አልገደልኩ ብሎ የሚያሳድደው ልጅ ነበረ።

ስራህን አርፈህ መሰራ ከሆነ ስራ አይ ካልክ ሂድ። ህዝግ ና ይኸለን የሚሰማሽ ከሆነ ዝም በለሽ፣ አትሟዥዥ። ሞዛዛ ሂጂ ጥፊ ከፈቴ ሂጂ ጥፊ ማሚ ማዬ እያለች ፍቅር ትጣራለች። ምን ልትሆኜ ነው እማዬ፣ ትምጣናለች እነግራታለሁ። እንዶ ማንቺ ምኑ ክፉንሽ አያሳስብም። በቃ እሺው እኔ ብቻ ልሄድ፣ አንቺ ግን አገኝሻለሁ ትላታለች። ቅምጥል ማለት ነው አይዞሽ እንግዲህ ቅምጥል እያለ አሹም ይሸኛታል ማለት ነው ዊ ዊ ፍቅር ምን አለ እንዶ ማንቺ በትወለጂ፣ ከአንቺ ምንሽ ይወለዳል ቤቱ ማን ሊጠብቅ ልህኗ ትልታፋልጋት ወይ የኔ እናት፣ እንደው አንቺ ለቤቱ አስበሽ ነው እንዴ የኔ አሳቢ፣ እያለ አሹ ቀልድባታል ማለት ነው። አሁን አርፈህ ስራ ካገኘው ሰው ጋር ሁሉ ጥሉ ጥሉ ማለት ይቅርብህ ትለዋለች። ምን አይኝ ሽታ ለበለብ ያለሽ አንቺ ድሙሽ ወሽ ነው እያለ ይሰድባታል አሹ ማለት ነው። እንደም ቀኑ ዛሬ በምን ተጀመረ። እረ ፈጣሪ ሆይ በሰላም አሳደርከኝ፣ በሰላም አውለኝ እያለ ፈጣሪውን እንግዲህ ያመሰግናል ማለት ነው አሹ። እንግዲህ የፍቅርን ተንኮል እየቀጠለ እንጂ የፍቅርና የቤዛ ተንኮል እየቀጠለ እንጂ መቼም የሚቀንስ ነገር እያለም ማለት ነው። ውድ ቤተሰቦቼ እንግዲህ ወልካፋ እየሆንኩኝ ነው እንግዲህ ላይክ በማድረግ ቤተሰብ በማድረግ በቤተሰብ በመሆን አበበ ሄለን ፍለጋ እንግዲህ ጫካ ለጫካው ይሄደ ይገኛል እንግዲህ ምንም ነገር ሳያቀቀስ ብሎ ሄለን ፍለጋ ወደ አጥሩ ላይ ተንጠላጥሎ ነበረ። ከዛ በኋላ ብርሃን ያደ ይህትን ስመጣናታት ዘነግጠዋለች ያዘከያለች ማለት ነው። አንቺ ምን ሆነሽ ነው? ብርሃን አንተ እዚህ ምን ትሰራለህ? ምንም እዚህ ምን ንሰራለሁ? ሄለን የጠበቅኩ ከሆነ አንቺ ከመጣሽ እንደውም ጥሩ ነው። ገብተሽ ጥሬ የለኝ እላታል። እና ሄለን

የእሷ መክፈል ያለብህን ዋጋ ክፈል። ከአሁን በኋላ ተራካ ትጎዳለች። አሁንም ራሱ አቅፋኛለች። አንተ አዳረጎ አይባልም መስፍን። ተሰደብኩኝ እንዳትል፣ እኔም አልሰደብኩትም፣ ግን እሷንና እኔን ለመለየት ሲል አልቻልኩም እንጂ የፈለገ ነገር ኳል ቢናገርን። ለምን ከሱ ጋር ትገባለህ? አጎቶ እኮ ነው፣ እሷ በጣም ትወደዋለች። እሺ አሁን ምን ላድርግ አለብኝ ብርሃን? እሺ ምንድን ላድርግ? ግራ ገብቶኛል። ጠብቃኝ፣ ውስጥ ገብቼ ለ ለአንተ ነግርሃለሁ፣ ትለዋለች። እሺ ብርሃን አበበ፣ ሂድ ሂድ ሂድ። እንግዲህ መስፍን መጣ፣ ተሎ ብለ ተደበቅ ትለዋለች። ብርሃን የአዳይ እህትን ማለት ነው። እንግዲህ አበበም ተደብቀዋል ማለት ነው። እዚህ ጋ አለንና ጫሌ፣ የአዳይ እህትን እንግዲህ። በዚህ ልክ እንደዚህ ታደርጋላችሁ። ግዴለሽ ምን አንገታችሁ ታቀራቅራላችሁ? አንተ ንኮኑ ጋሼ እያለ እርሶ ኬክ። በኋላ ብዙ ነገር ጠረናል፣ ብዙ ነገር ምንም ሊመቸን አልቻልንም። በዛ ላይ ደግሞ የሄልና ብርሃን ከሱ ጀልባ ነው ያሉት። አንድ ነገር ብናደርገው እነሱ እኮ ቢጠይቁንስ? ብለን ፈራን። በቋቋ ፈሪ ሁሉ አሁን እንዳላደረኩት ፈርቼ ነው እንዲ የምትሉ። አታቀርቅሮ ቀና በሉ ጫኔ። አቤት ጋሼ። አሁን ከዚህ ቀይ እንዲወጣ ንገረው። እሺ፣ ግን ግን ትበለኝ። ግን ግን የሚባል ነገር ያለ። እንግዲህ አበበ ከዚ ወይ አስወግደው፣ ተናግሬ ያለ ወይ አስወግደው፣ ወይ ከዚ ቀይ እንዲወጣ አድርገው ሄድና እንግዲህ አስወጣው እያለ ይላሉ። ለምን የኔ ጉዳይ ብቻ ታስመስላላችሁ? ለምን ለኔ ብቻ ጉዳይ ነው የምታዩ? ስሙ የልጅ እኮ ብወጣ የምትጠቀሙት የአንዳንዳችሁ እናንተ ሆናችሁ ከኔ በላይ። በቃ ሽጋሽ እንሞክራለሁ። የምን ሞክራለሁ ማለት ነው? እምቢ ካለ ወስደው የሚደረገው ነገር አድርግ። ተከብሬ ብንርኩበት መሬት እንግዲህ መሬት እንግዲህ እንዴት ከውዚ ከውጪ መጣ አንድች ድግግዝ የሚያግል ሰውዮ ሊበላ ነው አፈር ይብላ አባቱ ይብላ፣ ጋሼ እያለ ግን እኮ ያው እንግዲህ እሱ መቼ ሌላ ነገር አልፈለገ፣ የጠየቀው የአባቱ መሬት አይደለም። ከዛ ዋሽተረችለኛላ እና ይሄንን መተሳሰብ ደርሳችኋል፣ እንደ መተሳሰብን ያሰኛችኋል። ጫኔ በልሂድና የታዘዝከውን አድርግ። ማታደርገው ከሆነ የሱ የታሰበው ለአንተ ይሆናል። በል ፈጠን በል ከከከከ እያሉ እንግዲህ የአዳ አባትን ጉራቸው ይነፋሉ። ጋሼ እኔም ከሱ ጋር ብቻው ከሚሄድ አብሬው ልሄድ እያለ ቁጭ በል ከአንድ ብርቱ ሁለት መድኒቱ ሄድ ቁጭ በል እያለ እንግዲህ ማን ፈቅዶልህ ነው የምትነሳው ከዚህ እያለ እንግዲህ የአዳ አባትን እንግዲህ ሁሉም ይጮህባቸዋል። ኬንጎ ተደብድቦ እንግዲህ መቶ ቤቱ ላይ ተዘርግኮ ወጥቆ ነበረ። በዴት እንኳኳ ነበረ ማኖ እያለ ባቡሬን ከዛ ረ ይገርማል። እዚህ ሆነ ነው ቅምጥል አንተን ፍለጋ ማትሄደው ጫካ የለም እያለ ችግር አለ። እኔ ልጠይቅህ እንጂ ችግር አለ እንዴ? ቅምጥል እኮ በጠዋት አንተ ፍለጋ እየሄደች ነበረ። ምንም ችግር አለ? ረ ምንም ችግር የለም። የት ነው ያደርከው? ምንድን ነው የሆንከው? እስኪ ንገረኝ፣ ይለዋል ከዛ በኋላ ኬንጎ በጣም ደክሞ ነበረ። ምንም አትበለኝ እስኪ ቁም፣ ደክሞኝ። አንተ ሰውዬ ግን እህቴ ልጅ ቼክ ያደረክባት ነው? ከየት አምጥቼ ነው እንደዚህ አይነት ሀሳብ፣ እየዋሻኝ ነው። ኬንጎ እረ አይደለም። ቆይ አንተ ልም እንደዚ አልከኝ? እሺ ተነስ፣ ታውኝ እንጂ ምን ያልክ ነው? እንግዲህ ከዛም በኋላ ምንድን ነው መነሳት የከበደ። ምን ሆነሃል? ይለዋል። የሆነ ልጅ እንደዚህ አድርጎኛል። ማን ነው እሱ? ማታንግ ተደርግቼ ነው። ማን አንተ? አዎ። እና እሺ ተረፍክ የሳቅን ወነ ያላልቀስ ያንተና የዳይመንድ ስራ ገና ብዙ ያደርጋችኋል። ይበላችሁ እንግዲህ። እኔ ምንም አላጠፋሁም። የዳይመንድ ቅጣት ነው የምቀጣው፣ ያው ነው። እባክህ እንግዲህ፣ የሱ ጥፋት ማለት ያንተ ጥፋት ነው። አላቃችሁም እንዴ ማታ እንዴት እንደምትሄዱ ባለፈ። ተሳስተናት አስደነግጥ፣ ይቅርታ። አንተ አባት የራስ ጉዳይ ግን፣ ቅምጥር ባንተ ጉዳይ ልትሰቃይ አልፈልግም። እንጣላለን ኪንጎ እያለ እኔም እኮ እሱን ፈልጌ ነው። ታዲያ ምንድን ነው እና በዚህ ልክ ሰው መላክ አናንተ፣ ሰውዬ እንደ እድሜ ከሆን ይቅርታ። እሺ ካሁን በኋላ ቀጥሬ እንከባከባታለሁኝ፣ ምንም አላስከፋትም። የውል ይሻልሃል፣ አለበለዛ እንግዲህ ህቴ የሌላ ሰው ነው። ምድልክ እንግዲህ ና እስኪ ብድግ በል፣ ወንድ ልጅ አደለህም እንዴ? ከዛ ኬንጎ፣ ምን ነው ያማል እንዴ? ምን ያደረክ ነው? በጣም ነው እንጂ ሚያመው የዛሬ የነበረን ቆይታ በዚሁ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ በዚሁ ሰናበት አለሁኝ። ይህንን ቪዲዮ ከወደዳችሁት እንግዲህ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦች የዛሬ የነበረን ቆይታ በዚሁ ያበቃል። በቀጣይ እስከምንገናኝ ቸር ሰንብቱ ልኝ